ምናልባት አንዳንድ ሰው ሰማለውኝ ብዙ ሐሰተኛ ነቢያት ዛሬ መጥተዋል። የዛሬዎቹ ሐሰተኛ ነቢያት ዘይት እየጨመሩ፣ ቅባት እየጨመሩ፣ ጨው እየሸጡ እንዲሁም ያጭበረብሩ፣ እነዚህ ጥቃቅና አነስተኛ ናቸው። ክርስቶስ ሲመጣ ከሚመጣው አንጻር እነ እዚ ግባ የሚባሉ አለ ፀሐይን በእጁ ጨብጦ የሚያሳይ አሁኖቹ እንኳን ፀሐይ አምፖል አይጨብጥም። ታውቋቸዋለ እነእውነቱን ለመናገር እንዴት አድርገው እንደሚታለሉ ሰዎቹ ያሳዝኑኛል። እግዚአብሔር ራሱ እንደበግ የበግ ዋጋ እንኳን ከበግ ማንሶ በሰላሳ ብር ተሽጧል። አበሻ እያጣጣረ እንኳን ሰላም ሻድሜ ነው የሚል ጀግና በየቦታው በየጸብሩ ተንከራተን ገንዘብ ያላቸው በአውሮፓ፣ በአሜሪካ በሰለጠነው አለ። እኛ ድሆቹ ደግሞ በሶና ቆሎ ተሸክመን በየጸብሩ ተንከራተን ተንከራተን መንጭቆን ሞት የሚወስደን ታውቃለህ። እንኳን ደስ ያለ አባት ሞተል፣ እንኳን ደስ ያለ ወንድምሽ ሞተል። ሰው በደስታ ልጁን አሜሪካ ልኮ ወደ መንግስተ ሰማያት እያለቀሰ ከላከ አሜሪካ ገብተው መንግስተ ሰማያት አልገባችሁም ማለት እኮ ያ ዛሬ ብዙ አጥናቂዎች ሰይጣንን የጓደኛ ሲያነጋግሩት በጣም ይገርመኛል። ሰዎች ሰይጣንን ሊያስለፈልፉት አይገባ። ናውጣ ነው፣ ሌባ ነ፣ ሌባ አጭበርባሪ፣ አታላይ እሰው ቤት ነው የገባው። ይሄ ቤት የክርስቶስ ነው። እዚህ ቤት ሰይጣን ከገባ እሰው ቤት የገባ ሌባ ማለት ናውጣ ነው የሚባለው። አታስለፍልፉት። ካስለፈለፋችሁ ውሸታም ነው ሰይጣን። ስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን ትምፃ መንግስትህ ከበሎ እስኪ ትምፃ መንግስትህ ኧረ አይሰማም ከ መንግስትህ ትምጣ ማን ትምጣ የማን መቼ መቼ ዛሬ አሁን ተዘጋጅተ ይጨረስ ነው ምትመስለ። ልበ ሙሉነታችሁ በጣም ወደ። በነገራችን ላይ መምህር ምስክር ሌሎቻችሁ እንደምታውቁት አሁን ያለ ነው አብይ ጾም ውስጥ ነው አይደለም? በአብይ ጾም በስርዓተ ቤተክርስቲያናችን እልልታና ጭብጨባ ይፈቀዳል። እና በዚህ መሰረት ነው እያጨበጨባችሁ ያላችሁት። ብዙ ተቃውሞ ግን ባታጨበጭቡ። እንደው አጨብጭበን አጨብጭበን የመጣውን አይታችሁታል። እስኪ ደግሞ እጃችን ሰብሰብ ብናርግና እንየው እስኪ ደግሞ እንደው እግዚአብሔርንም እንየው አይደለም ስለዚህ በስርዓተ ቤተክርስቲያን ጭብጨባ አይፈቀድም። የትምህርቱን ርዕስ በሉት እስኪ። አቤት የማን ይህ ቃል ሰምታችሁ ታውቃላችሁ? የት ምን ውስጥ ነው ያለው? አባታችን ሆይ ውስጥ ነው ያለው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ካልን በኋላ መንግስትህ ትምጣ በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስርዓትና መመሪያ መሰረት ታላቁ ሊቃችን ቅዱሳችን ክብራችን ዘውዳችን ቅዱስ ያሬድ የቤተክርስቲያኒቱ አገልግሎት መልክና ልክ እንዲኖረው፣ ደርዝ እንዲኖረው፣ ልክ እንዲኖረው፣ ከመስመር እንዳይወጣ ጊዜውን ቦታውን ሁኔታውን ያመጣጠነ እንዲሆን የአየር ንብረቱን ሳይቀር በእውነት በጣም የሚገርመው የቅዱስ ያሬድ ምስጋና የኢትዮጵያውያንን ጠባይ የአየር ጠባዩን ጭምር ለከረምቱ፣ ለበጋው፣ ለፋሲካው፣ ለትንሳኤው፣ ለስቅለቱ፣ ለጥምቀቱ 365 ቀን በሙሉ ለ365ቱ ቀን የሚመጥን ምስጋና አዘጋጅቷል። በእውነት ቅዱስ ያሬድ ለኢትዮጵያ ቤተክርስቲያን የሰጠ እግዚአብሔር ክብርና ምስጋና ይግባው እና ቅዱስ ያሬድ በሰራልን መሰረት የኋላም ሊቃውንት የኋላም ሊቃውንት በሰሩ ስርዓት መሰረት ይሄ ሳምንት ከትናንትና እሁድ ጀምሮ እስከሚቀጥለው ቅዳሜ ከሰዓት ድረስ ደብረ ዘይት ይባላል። ማን ይባላል? ደብረ ዘይት ይባላል። ደብረ ዘይት ይባላል እና ምንድን ነው ቅዱስ ያሬድ ኦርቶዶክሳዊ የተዋሕዶ ቤተክርስቲያን ይህንን ቀን ቀን ሰጥታ እንዲከበር፣ እንዲታሰብ፣ እንዲሰበክበት፣ እንዲዘመርበት፣ እንዲቀደስበት ያደረገችው ለምንድን ነው ሲባል ባለቤቱን መነሻ በማድረግ ነው። እግዚአብሔር ይመጣል። እንደ መጥቶ ነበረ ተሰቅሎ ሙቶ ተነስቶ ዐርጓል። ዛሬ በክብር ነው ያለው እኔ በቀደም አንድ ሚዲያ ላይ እየተናገርኩ ነበረ እዛ ላይ ያልኩትን አንድ ጥቅስ አብረን እንበለው እስኪ የነበረው መጣ የመጣው አረገ ያረገው ይመጣል የነበረው ምን ሆነ የነበረው ምን ሆነ የመጣው ምን ሆነ አቤት ያረገውስ አቤት ይመጣል ይሄ የኦርቶዶክሳዊት ተዋህዶ ቤተክርስቲያን የምስጋናዋ የትምህርቷ ውሃ ልክና መሰረት ነው። የሰው ልጅ ህይወት በክርስቶስ መጣና በይመጣል መካከል የተንጠለጠለ ነው ብለናል እዛ ላይ ትሰሙታላችሁ። ቤታችሁ ቁጭ ብላችሁ ብታዳመጡት በእውነቱ ነገረ ስጋዌን ያስተማርንበት ስለሆነ በጣም ይጠቅማችኋል ብዬ አስባለሁኝ። እንደምታውቁት ክርስቶስ መቷል እንደገና ይመጣል። በልደቱና በመምጣቱ መካከል ያለው ትናንትና ዛሬ ነገ፣ ትማልም ዮም ጌሰም። ትናንትና ዘመነ ኦሪት ነው። ዛሬ ዘመነ አዲስ ነው። ነገ ነገረ ምጽአት ነው፣ ዘመነ ምጽአት ነው፣ ካለም በኋላ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ እመጣለሁ ብሏል። መጥቶ ነበረ እመጣለሁ ብሏል። ሲመጣ ሁለት ነገሮች ላይ ዝግጅት እንዳደርግ አዟል፣ ባለቤቱ አንደኛው ምልክቶቹ በትክክል እንድንረዳለት እንድናነብለት ምልክቶቹ እንድንረዳ፣ ሁለተኛ ምልክቶቹ ከገቡን በኋላ ምን እናድርግ ለሚለው ደግሞ ተዘጋጁ ብሏል። ይህ ሀሳብ በማቴዎስ ወንጌል ምዕራፍ ሀያ አራት ከቁጥር አንድ በማቴዎስ ወንጌል ምዕራፍ ሀያ አምስት ሙሉውን ሁለት ምዕራፍ በሙሉ የተሰጠ ትምህርት ነው። ክርስቶስ እመጣለሁ ብሏል። ከመምጣቴ በፊት ግን ምልክቶች ይከሰታሉ ብለዋል። ፀሐፊዎች ይህንን በሶስት ከፍለው ተናግረውታል። ፖለቲካዊ፣ ሃይማኖታዊ እና ኢኮኖሚያዊ ችግሮች ይፈጠራሉ። እኔ ከመምጣቴ በፊት ፖለቲካዊ ማለት ህዝብ በህዝብ ላይ ይነሳል፣ መንግስታት በመንግስታት ላይ ይነሳሉ። ከባድ ከባድ ጦርነት ይሆናል፣ እልቂት ይሆናል፣ ፍጅት ይሆናል። ሁለተኛ ሃይማኖታዊ ችግር እኔ ክርስቶስ ነኝ እያለ ይመጣል። ሀሳዊ መሲህ ሀሳዊ ክርስቶስ ሀሳውያነ ነቢያት ይመጣሉ። ሐሰተኛ መሲህ ይመጣል። ምናልባት አንዳንድ ሰው እሰማለሁኝ ብዙ ሐሰተኛ ነቢያት ዛሬ መጥተዋል። የዛሬዎቹ ሐሰተኛ ነቢያት ዘይት እየጨመሩ ቅባት እየጨመሩ ጨው እየሸጡ እንዲሁ የሚያጭበረብሩ እነዚህ ጥቃቅንና አነስተኛ ናቸው። ክርስቶስ ይመጣል ከሚመጣው አንጻር እዚህ ግባ የሚባሉ አይደለም። እንዲያው እኛ ላልተን ነው እንጂ ምልክታችሁ የሚማርክ አይደለም። ኋላ የሚመጣው እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛ ግን ፀሐይን በእጁ የሚጨብጥ ነው። እየሰማችሁ ነው። ፀሐይን በእጁ ጨብጦ የሚያሳይ የአሁኖቹ እንኳን ፀሐይ አምፖል አይጨብጥም። ታውቋቸዋላችሁ። እነ እውነቱን ለመናገር እንዴት አድርገው እንደሚታለሉ ሰዎቹ ያሳዝኑኛል እ በጣም ነው የሚገርመው። የወረደ የዘቀጠ እንዲያው ሊጸለይለት የሚገባ ሲገባ እጸልይላችኋሉ የሚል እስኮ፣ ሊጸለይለት ነበር የሚገባው እኮ እጸለይላችኋለሁ የሚል ሐሞቱ የፈሰሰ ወኔ የከደው ይሉንታ ቢስ የሰብናን መለኪያ የኢትዮጵያዊነትን ወሰን ክብር ያለፈ የዘቀጠ ስራ ነው የሚሰራው። ኋላ ክርስቶስ ይመጣል ያለው ግን እንዲቀላል እንዳይመስላቸው ድንቅ ድንቅ ተአምራት የሚያደርግ እንደውም ባለቤቱ ወሶበኢ ሀጥራ እና እነዛ ቀኖች ስለተመረጡ ሲባል ስለተመረጡ ሲባል ቀኖቹ ባያጥሩ ኖሮ ሁሉም ሰው በሳተ ነበር ተብሏል። ያ የሃይማኖት ችግር ይፈጠራል። ዛሬ ፍጭቶች አሉ፣ ግጭቶች አሉ ከየቦታው እንሰማለን። ምክንያቱም እዚህ ሀገር ላይ ኢኮኖሚያዊ ችግር አለ። ኢኮኖሚያዊ ችግሩን ለማምለጫ ሰዎች ምንም ነገር ለማድረግ አይመለሱም። የሰው ልጅ ገበያው ከደራለት ማንንም ሊሸጥ እንደሚችል ፈጣሪውን ሰላሳ ብር በመሸጥ አሳይቷል። ገበያ ከደራ የማይሸጥ የለም ይቸበቸባል። እግዚአብሔር ራሱ እንደበግ በግ የበግ ዋጋ እንኳን ከበግ ማንሶ በሰላሳ ብር ተሽጧል። ስለዚህ ዓለም ላይ የማይሰራ ግፍ፣ የማይሰራ ወንጀል፣ የማይሰራ ክፋት እንደሌለ እግዚአብሔር የሰው ልጅ ፈጣሪውን በመሸጥ በመስቀል በመግደል አረጋግጧል። ስለዚህ ከፖለቲካዊ ችግር ቀጥሮ ሃይማኖታዊ ችግር ይፈጠራል ነው ሶስተኛው ኢኮኖሚያዊ ችግር ይፈጠራል። ምናልባት አሁን ያሉት ምልክቶች ጦርነቶች ይሰማሉ፣ በየቦታው የሃይማኖት ጉዳዮች ይሰማሉ፣ በየቦታው የኑሮ የምጣኔ ሀብቱ ችግር ይሰማሉ፣ በየቦታው ያን ጊዜ ክርስቶስ ይመጣል። የሚሰማው ይህ አይደለም። ይህን ምንሮታ ክርስቶስ የምጥ ጣር መጀመሪያ ነው ይሄ፣ ለዛ ለታላቁ መከራ ይሄ ዋዜማ ቅምሻ እፍታው ነው ይሄ ብሏል። ስለዚህ እነዚህ ሦስት ምልክቶች ይከሰታሉ። እነዚህ ሲከሰቱ ምልክቶቹን እንዴት ነው የምንረዳቸው? ነው ትልቁ ነጥብ። ክርስቶስ ይምጣ ይምጣ፣ ጮክ ብላችሁ ንገ ይምጣ ይምጣ ይምጣ ይምጣ። እሺ፣ ሞት ይምጣ ይምጣ። እስኪ አንድ ጥቅስ አብረን እንበልና ቀጥሎ ያለውን ላስረዳችሁ ልሄድ። በሉ ከክርስቶስ ጋር ልኖር እናፍቃለሁ። ወደ የት መሄድ ከማን ጋር ለመኖር ምን አደርጋለሁ እናፍቃለሁ ቅዱስ ጳውሎስ ነው የሚለው በጣም በቀላል ቋንቋ ተርጉሞ ካላችሁኝ ይሄን ቅዱስ ጳውሎስ ምን እያለን ነው መሞት ናፍቆኛል እያለን ሞት ናፍቋችኋል? መሞት ትፈልጋላችሁ አንፈልግም አበሻ እያጣጠረ እንኳን ማምሻ እድሜ ነው የሚል ጀግና ቆሎ የቆ አንጀቱ ታጥፎ አጥንቱ ገጦ ደሙ ተመጦ ቆዳው ደርቆ ስጋው አልቆ አልጋ ላይ ተጣብቆ ማምሻም እድሜ ነውስ በሰላም አሳድረኝ። በግድ በግድ መንጭቆ ነው ሞት የሚወስድን ታውቃላችሁ። በየቦታው በየጸበሩ ተንከራተን፣ ገንዘብ ያላቸው በአውሮፓ በአሜሪካ በሰለጠነው ዓለም፣ እኛ ድዎቹ ደግሞ በእሶና ቆሎ ተሸክመን በየጸበሩ ተንከራተን ተንከራተን፣ መንጭቆ ነው ሞት የሚወስድን ታውቃላችሁ። ማንም እሺ በጀ ብሎ መሞት የሚፈልግ ሰው የለም። እውነቱን ለመናገር ግን ሐዋርያው ቅዱስ ጳውሎስ ምን አለ? ልሄድ፣ ከማን ጋር ልኖር ምን አደርጋለሁ ሞቴን አፍቆኛል። እኛ እኮ ክርስትና ቢገባን እኮ ሰው እናቱ ሲሞትበት እኮ እንኳን ደስ ያለህ እናት ሞተችን ልነበር ምባል ያለበት እኮ። እንኳን ደስ ያለ አባት ሞተልህ፣ እንኳን ደስ ያለሽ ወንድምሽ ሞተልሽ። ሰው በደስታ ልጁን አሜሪካ ልኮ ወደ መንግሥተ ሰማያት እያለቀሰ ከላከ አሜሪካ ገብተው መንግሥተ ሰማያት አልገባችሁ ማለት እኮ ሰው አሜሪካ ሲሄድ ቦሌ በእንባ እየተሸኘ በደስታ ስጦታ ተሰጥቶ አበባ ተሰጥቶ ቦሌ ላይ የሚፈሰው እንባ እኮ ከሄደ በኋላ ይረሳኝ ይሆን ነው እንጂ ፍቅር እኳ አይደለም። እውነቱን ለመና ይህ ሰውዬ እንባዬ ትዝ እያለው እንደው ዶላር ይልክ ይሆን እንጂ በሰላም ግባ ብለን ሸኝተን የምን መነፋረቅ ነው? ይረሳኛሉ እኮ ነው፣ አይደለም? ሰው በደስታ አሜሪካ ወንድሙን የላከ ሰው እንዴት ወደ ክርስቶስ በተስፋ መቁረጥ ይሸኛል? ታላቁ ሊቅ ዮሐንስ አፍወርቅ ወበንቴ አክሙ አፍር አለ። ወበንቴ አክሙ አፍር አለ አሳፈራችሁኛል አለ፣ ክርስቲያኖች ዮሐንስ አፍወርቅ ሲናገር። ምክንያቱም ለቅሶ ሲሆን ታውቃላችሁ፣ ኢትዮጵያውያንም በትም የተለመደ ሰው ሲሞት ለቅሶ ላይ የተለያየ ሃይማኖት ሰዎች ይመጣሉ። እና ዮሐንስ አፍወርቅ እኛ ትንሣኤ ሙታን አለ ብለን አስተምረናችሁ፣ ክርስቶስ ሞቶ እንደተነሳው እናንተ ትነሳላችሁ ብለን እያስተማርናችሁ፣ መንግሥት ትምጣ እያልን እየጸለይን፣ ሀገራችን በሰማይ ነው ብለን እየጸለይን፣ አባታችን በሰማይ የምትኖር ብለን እየጸለይን፣ ተስፋ እየጠበቅን ዘመን ሲሞትብን ግን ፊት እንነጫለን፣ ጸጉር እንላጫለን፣ ያዙ ይልቀቁኝ፣ አብራችሁ ቅበሩኝ እንላለን እና ከኛ ሃይማኖት ውጭ ያሉ ሰዎች በእውነት እነዚህ ሰዎች ኋላ እንነሳለን ብለው ያምናሉ? እንደ አያያዛቸው አይመስልም። ዮሐንስ አፈወርቅ አፈርኳል በእናንተ ተግባር። ስለዚህ የማን መንግስት ይምጣል? የእግዚአብሔር መንግስት በየት በኩል ነው የሚመጣው? በሞት በኩል ነው የሚመጣው። ምልክቶቹ ቅድም እንደነገርኳችሁ ጦርነቱ፣ ረሃቡ፣ መከራው ሲደራረብ ይሄ የምን ምልክት ነው? የማን መምጣት ምልክት ነው? የክርስቶስ መምጣት ምልክት ነው። ስለዚህ እናንተ ከመሸበር ከመደንገጥ ከመበርገግ ከመታወቅ ተስፋ ከመቁረጥ ይልቅ ምልክቶቹን እያያችሁ ተዘጋጅታችሁ ጠብቁኛለና። ምዕራፍ 24 ከ36 በኋላ ምዕራፍ 25 ሙሉውን ክርስቶስ ሂደቱን ተናገረ። አንደኛ ምልክቶቹን ተናገረ። ሁለተኛ ምልክቶቹን የሚያዩ ክርስቲያኖች ምን ማድረግ አለባቸው የሚለውን ተናገረ። እንግዲህ እናንተ ያቅድም የተናገራቸው ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮች ሲፈጠሩ ክርስቲያኖች ምን ደግሞ መሆን ያለባቸው ድልዋኒክሙ ንበሩ ተዘጋጅታችሁ ጠብቋልና። ማቴዎስ 25 ከቁጥር 1 እስከ 14 ላይ ክርስቶስ ተናገረ። ትመስል መንግስተ ሰማያት አስሮነ ደናግል እለነሳ ማሃተው ይሆን ወወፃ ውስተ ቀበላ መራዊ በደንብ ስሙን መንግስተ ሰማያት መንግስተ ሰማያት አስር መብራታቸውን ይዘው ሙሽራቸውን ሊቀበሉ የወጡ አስር ደናግልን ትመስላለች አለ መጽሐፍ ቅዱሱ። ቆነጃጅት ብሏቸዋል። የግዙ ቆንጆ ማለት ቆንጆ ማለት በመጽሐፍ ቅዱስ ቋንቋ ማለት አለ ቆንጆ ማለት በመጽሐፍ ቅዱስ ቋንቋ በክብረ ንጽህና ያለች በድንግልና ያለች ወንደማታውቅ ማለት። ጎበዝ ማለትም እንዲሁ ነው። ጎበዝ አንድ ሰው ጎበዝ ነው ከተባለ ሴት የማያውቅ ቆንጆ ናት ከተባለች ደግሞ በድንግልና ያለች ማለት ለዚህ ነው መጽሐፍ ቅዱስ የቁንጅና ባለሽን ይለ የቁንጅና ባለማለምን ማለት ነው። የሕግ ባል ማለት ነው። የድንግልና ባሏ ማለት ነው። ስለዚህ እነዚህ ሴቶች አስር ናቸው። ደናግል ናቸው። የትሄዱ ሙሽራ ለመቀበል ሙሽራውን ለመቀበል ሲሄዱ፣ ሰርግ ቤት ከሄዱ በኋላ ሙሽራው ዘገየ። ሙሽራው ከመዘግየቱ የተነሳ ሌሊቱን ሙሉ እሱ ጋር ስለምናሳልፍ እስኪመጣ ድረስ ትንሽ እንዲያው እንቅልፍ እንውሰድ፣ ናፕ ነው የምትሉት እናንተ። ናፕ ገደም ብለን ሙሽራውን እንጠብቅ፣ በኋላ ትንሽ ድካም እንዲቀልስን ብለው ገደም ገደም አሉ። ስንት ናቸው ሴቶቹ? ጮክ ብላችሁ ንገሩኝ። ምንድን ናቸው ቆነጃጅት? ምንድን ነው ብያለሁ? ደናግልና የት ነው የሄዱት? አቤት ሙሽራው ምን ሆነ? ዘገየ። ስለዘገየ ትንሽ እንተኛ ብለው ተኙ። ሙሽራው መጣና ጡሩምባ ተነፋ። ልክ ግርግር ሲፈጠር ሸብረቡ ሲበዛ የተኙት አስሩ ሁሉ ብንን አሉ፣ ነቁ። ወዲያው ልብሳቸውን አስተካከሉና አስሩ ሁሉ ነቁ ከእንቅልፋቸው። ነገር ግን ሙሽራውን ለመቀበል የሚያስፈልግ ሁለት ነገር ነበረ፣ ፈትልና ዘይት። ወይም በጣም እናቅለው ከተባለ እናንተ በምታውቁት ቋንቋ ክርና ጋዝ ማለት ነው። ክርና ጋዝ ማለት ነው ማለት ነው። አንድ ኩራዝ የእግር መንገድ ተለማመዱ። ነዳጅ እየጨመረ ነው፣ ከምትነድ እግርህን አስለምደው። የኖርንበት ነው፣ እግዚአብሔር ይመስገን። ፈረንጆቹ ይሰቃዩ፣ ምቾት ያንገላታቸው እንጂ እኛ በእግራችን ለመሄድ ችግር የለብንም። እና አንድ ኩራዝ እንዲበራ ምን ምን ያስፈልገዋል? አቤት፣ አቤት። ጋዝ ብቻውን ይነዳል? ክር ብቻውን ይነዳል? ስለዚህ ምን ያስፈልጋል? ክርና ጋዝ ያስፈልጋል። ልክ ካስሩ አምስቱ ሁለቱንም ይዘዋል። ክሩን ክሩንና ጋዙን ማለት ነው። ወደ ሙሽራው ሲመጣ መብራታቸውን ለኮሱና ሙሽራቸውን እልል እያሉ አጅበው ተቀበሉ። አምስቱ ደግሞ ክር ብቻ ነው የያዙት። ብንን ሲሉስ ትዝ ሲላቸው ጋዛ ላይ ያዙ። እባካችሁ ሃባነ ቅባ እንቅብክን፣ እባካችሁ ከክር ከጋዛችሁ ከዘይታችሁ ትንሽ ስጡን አሏቸው። እነዛ እያአክል ለእናንተና ለእኛ አይበቃም፣ ለእኛ ብቻ ለዚህ ምሽት መጠን እነያዝነው ውራ ሁራ ወተሳ የጣ ሂዱና ጋዝ ገዝታችሁ ኑ አሏቸው። ከዛ በኋላ እነዛ ዝርክርክ ሴቶች አምስቱ በየሰፈሩ እዚ ሰፈር ሱቅ አለ እዛ ጋዝ አለ የለም ጋዝ አለ የለም ክራቸውን አንጠልጥለው ሲመለሱ ልባሞቹ ክርና ጋዛቸውን ለኩሰው ሙሽራቸውን አጅበው እልል እያሉ ገብተው፣ በሩ ተዘግቶ ጭር ብሎ በሩ ሜዳው ጭር ብሎ ባዶን ሆኗል። ከዛ በኋላ እባክ ብለው አንኳኩ ሴቶቹ፣ አርህወነ አርህወነ፣ እባክ ክፈትልን አስገባናሉ። አማን እብለክን እያምክን እያምረክን እስመስእንክን ተጊሃ ምስሌ እንደ እኔ ተግታችሁ መጠበቅ ተዘጋጅታችሁ መጠበቅ አልቻላችሁምና፣ እውነት እውነት እላችኋለሁ አላውቃችሁም፣ አላቸው። ከዚህ ይሰውረን እግዚአብሔር። ጋዙን ከክሩ ጋር ያዋህድልን እግዚአብሔር። ሴቶቹ ስንት ናቸው አልኩኝ። የት ሄዱ? ሙሽራው ምን ሆነ? ሙሽራው ምን ሆነ? ስለዘገየ ተኙ። ሙሽራው ሲመጣ አቤት ስንቱ ስንቱ አስሩ። ከዛ በኋላ ልዩነቱ የተጀመረው የት ላይ ነው? ከዚህ በኋላ ነው ሙሽራውን ለመቀበል በመውጣት ይለያያሉ። አቤት ሙሽራው የዘገየው ለአስሩም እኩል ነው አይደለም? የተኙት እኩል ነው አይደለም? የነቁት እኩል ነው አይደለም? እኩል ነው። ልዩነቱ የቱ ጋር ተጀመረ? መብራት ሲያበሩ እነዛ ክር የላ ጋዝ የላቸውም፣ እነዚህ ክር አላቸው። ይሄ ታላቁ ሊቅ ዮሐንስ አፈ ወርቅ በግብረ ሕማማት ላይ በጻፈው በለተረው በሚነበበው ላይ በእንተ አስሮን ደናግል ስለ አስሩ ደናግል ብሎ በተረጎመው ላይ እነዚህ ሴቶች አስሩም ደናግል ነበሩ። ንጽህናቸውን ጠብቀው ድንግልናቸውን ጠብቀው ከወንድ ርቀው በንጽህና ይኖሩ ነበሩ። ነገር ግን ድንግልና ብቻውን አያድንም ወፍ በአንድ ክንፉ መብረር እንደማይቻለው ሁሉ በመንፈሳዊ ህይወትም በአንድ ነገር መብረር አይቻልም፣ መምጠቅ አይቻልም፣ መጽደቅ አይቻልም አለ። እነዚህ ሙሽራውን ለመቀበል ወጡ። ሙሽራ የተባለው ክርስቶስ ነው። መራው ያለ ቤተ ክርስቲያን የቤንሲያ ሙሽራዋ መስቀል ላይ የተሞሸረ በችንካር በጅራፍ የተሞሸረ በሃሞት በቆምጣጤ የተሞሸረ በጥፊ የተሞሸረ በህይወት በሞት የተሞሸረ ለእኛ ሲል መስቀል ላይ የተሞሸረው የተዋህዶ ሙሽራ የድንግል ማርያም ሙሽራ የእኔና የእናንተ ሙሽራ የዓለም ሙሽራ ውበቱ የእኛ ቁስል ረሃቡ ጥጋቡ የእኛ ረሃብ ጥጋቡ እሱ ሲጥስ ጠግቦ ተርቦ ያጠገበን ተጠምቶ ያረካን ተራቁቶ ያለበሰን መራራ ጠጥቶ ጣፋጭ አጠጣን በጨለማ ቤት ታስሮ ከጨለማ የፈታን በሞት ላይ ህይወት ያነገሰ በመቃብር ላይ ትንሳኤን ያወጀ የጥሉ ግድግዳ የናደ የለያየን መጋረጃ የቀደደ እንባችን ያበሰ ቁስላችን የፈወሰ ጥያቄያችን የመለሰ ወደ ወጣንበት የመለሰን ሙሽራችን ማን ነው? ክርስቶስ ነው። ይሄ ሙሽራ ይመጣል ብለናል፣ አይደለም ለመላእክት ለሐዋርያት ነግረዋቸዋል። በሐዋርያት ሥራ ምዕራፍ ቁጥር ስምንት ላይ ስትመለከቱ ክርስቶስ ሲያርግ ሐዋርያት እንዲህ አንጋጠው ክርስቶስ ደመና ደመናውን ሲያዩ መላእክት መጥተው ምን አሏቸው? እናንተ የገሊላ ሰዎች ምን ምን ምን ታያላችሁ? እንዲህ ሲያርግ እንዳያችሁት መልሶ ይመጣል አለ። ይመጣል የኛ ጌታ ከጨለማው ይገላግለናል። ከግፉ ይገላግለናል። ከንባው ይገላግለናል። ከረሃቡ፣ ከጥሙ፣ ከበደሉ፣ ከመገፋፋቱ ትርፍና ኪሳራው፣ ረሃብና ጥጋቡ፣ ሀዘንና ደስታው፣ ውርቀቱና ተንሳየው፣ ሹመትና ሽረቱ በተምታታበት ዓለም ውስጥ ከዚህ ነፃ ያወጣናል። ጊዜ ክብርና ምስጋና ይግባው። ስለዚህ እነዚያ አስር ሙሽሮች አምስቱ ክርም ጋዝም አላቸው። ክር የተባለው ሃይማኖት ነው። ጋዝ የተባለው ምግባር ነው። ስጋውን ደሙን መቀበል ሃይማኖት ነው። ለድሃ ማብላት ክር ነው። ብዙ እዚህ ውስጥ ያላችሁ ባሎች ቤተ ክርስቲያን መታችሁ ትሰግዳላችሁ፣ ትጸለያላችሁ። ይሄ ክር ነው። እቤት ሚስትህን ካቃጠልካት ግን ጋዝ የለም ማለት ነው። ምን ያስቃል? አንተ ሆነን ሰርታል ማለት ነው። እዛ ጋ አንድ ሰው ስቆ ወንድ ነው የሳቀው ጋዝ ችግር አለ ማለት ነው። አንቺ እህቴ ባልሽን እያንገበገብሽ እዝመተሽ ተሳላሚ ነይ ብትይ እኛ ተላታሚ ነው የምንልሽ። ተላተምሽ ነው የሚባለው። ጋዝ የለም፣ የጋዝ እጥረት አለ ማለት። ሰፈር ሰራተኞች የምትበድሉ፣ ሸማችን የሚበድል ነጋዴ፣ እንደኛ አገር እኮ ምዕመናን ክፋታችን ጥግ ደርሶ እኮ ለሁለት ዓመት ሕፃናት የመጣውን መድኃኒት የመጠቀሚያ ጊዜውን አሳልፈው የሚሸጡ ጋዝ ያለቀባቸው ነጋዴዎች በየቢሮ ባለ ጉዳይ የሚያንገላቱ ጋዝ የሌላቸው ሹመኞች አሉ። በየት ሁሉ ቦታ ጋዘ ሁለቱ አንድ ላይ መገናኘት አለ። ያዕቆብ ሲነግረን ምን አለ? ሃይማኖት እንታልባቲ ምግባረ ሰናይ ምውት ይእቲ። ምግባር የተለየው ሃይማኖት ምንድን ነው አለ፣ የሞተ ነው። ጋዝ የተለየው ክር ይበራል ወይ ነው ምላችሁ? ይበራል አይበራም። ሰው ያለ ሃይማኖት አይድንም። እንዲያውም ዮሐንስ ማነው ያይቁምን ይላል ከማው ወዳጄ አንተ በእግዚአብሔር ታምናለሁ ያለ አዎ አጋንንትን ከማው ያምኑ ወቱ ወይ ደነግጹ ሰይጣንም ያምናል የሚያምናል እንዳንተ በዚህ አይደለም ሰይጣን ያምናል ግን ምግባር የለውምና ክርስቶስ ሲመጣ በማርቆስ ወንጌል ምዕራፍ አምስት ታያላችሁ ክርስቶስ ሰይጣን ክርስቶስን ሲያለ የያው እግዚአብሔር ልጅ ነው ያለው ይሄ ቀላል ምስክርነት መሰላችሁ እንዴ? የነ ጴጥሮስ የነ ቅዱስ ጳውሎስ የሐዋርያት ምስክርነት እኮ ነው። ሰይጣን ግን ይሄን ሲል ምናለው? ናውጣ ነው ያለው። ዛሬ ብዙ አጥማቂዎች ሰይጣንን እንደ ጓደኛ ሲያነጋግሩት በጣም ይገርመኛል። እንደ ጓደኛ ያነጋግሩት የት ነው ያስካል? እንዴት ነው ያስካል? አሁን እንደው የምትፈልገው እንዴት ከአንድ ሌባ ጋር ውይይት ፖሊስ ሌባ ካገኝና ፖሊስ ከሌባው ጋር ውይይት ከጀመረ ገንዘብ አምጣ እናፈታለሁ እያለው ነው ማለት ነው። እውነቴን ነው የምልህ ደግመን ደጋግመን ተናግረናል። እናንተ እኛን አሰሙንም እንጂ የሚያጠምቁ ሰዎች ሰይጣንን ሊያስለፈልፉት አይገባም። ናውጣ ነው ሌባ ነህ ሌባ፣ አጭበርባሪ፣ አታላይ። እሰው ቤት ነው የገባው። ይሄ ቤት የክርስቶስ ነው። እዚህ ቤት ሰይጣን ከገባ እሰው ቤት የገባ ሌባ ማለት ናውጣ ነው የሚባለው። አታስለፍልፉት። ካስለፈለፋችሁ ውሸታም ነው ሰይጣን አቡሃላ ሐሰት። የዮሐንስ ወንጌል ምዕራፍ 8ን አንብቡ። ሰይጣን ምን ይለዋል? አቡሃላ ሐሰት። ልጅ ከአባቱ ድንገት፣ ውሸት ከማን የተገኘ? ከሰይጣን። ሰይጣን አዳምና ሔዋንን ያዋሹ ሰይጣን የዋሹ ሰይጣን አስተምሯቸው ነው ሰይጣንስ ከራሱ አመንጭቶ፣ ውሸታም፣ አጭበርባሪ፣ አታላይ ደስታችሁን ለመንጠቅ ሀያ አራት ሰዓት የሚያደባ እንዴ እናውቃለን እኮ ጸበል ሊጠመቁ ጎረቤቶች ተጠራርተው ሄደ እኮ የታክሲ እኔ ልክፈን፣ እኔ ልክፈን፣ በፍቅር ተቃቅፈው እንደው በሰላም ሲመለሱ አጥማቂ ጋር ደርሰው ሲመለሱ በተለያየ ታክሲ ነው የሚመጡት። ለምንድን ታውቃላችሁ? ሰይጣን ሲለፈልፍ እሷን መድኃኒት ያደረገች ብሎ ሰፈሩ ቡና እንዳይጣጡ ያደረጋቸ እንኳን መንግስተሰ ቡና እንዳይጣጡ ያደርጋችኋል። ስለዚህ እኔ አውቃለሁ አሜሪካን አገር እስቴቱን አልነገራችሁም። አንዲት እህት የሚያጠምቁ ሰዎች መጥተው ሄደችና፣ ሰይጣን ምንድን የያዘ ሲባል ባለቤቴ በውስጥ ልብስ ሻስ ሰይጣን ውሸጠ፣ ባለቤቴ በውስጥ ልብስ ሻስ ሰይጣን ውሸጠ። ያን ጊዜ ታዲያ አጥማቂ ምን አለበት? አንተ አጭበርባሪ ውጣ፣ ምናገባ፣ የምን ውስጥ ልብስ ነው ማለት ነበረ። እስኪ አምጣው እንደ ልዩ አማካሪ ሰይጣንን ካማከር ብዙ ይቀረሻል፣ ብዙ ይተፋል። ሰይጣን ሊሰማ ይገባ ነው። እና ስለዚህ ምዕመናን ይታያችኋል። ምንና ምን አቤት ክራአላችሁ? ክራለን። እንደ ዓለምን የፈጠረው ማን ነው? ሥላሴ ስንት ናቸው? አንድም ሶስትም ናቸው። ምስጢረ ስጋዌ፣ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን፣ ምስጢረ ስጋዌ። ያመነ የተጠመቀ ይድናል ብለን እናምናለን፣ ምስጢረ ጥምቀት። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለን እናምናለን፣ ምስጢረ ቁርባን። ክርስቶስ ሲመጣ ሙታን ይነሳሉ ብለን እናምናለን፣ ምስጢረ ተንሳኤ ሙታን። ይህን እናምናለን? አናምንም? ድንግል ማርያም አማላጃችናት? አይደለችም? ጻድቃን ሰማዕታት ቅዱሳን እንወዳቸዋለን? አንወዳቸውም? ይሄ ክር ነው መመና፣ ይሄ ክር ነው እግዚአብሔር እንደሚወደን ማረጋገጥ ሃይማኖት ነው። እኛ ሰውን ስንወድ ደግሞ ክር ነው። አንተ ሥጋ ወደሙን ስትበላ ሃይማኖት ነው። ለድሃ ስታበላ ክር ነው። ደህና ደሩ።